እኔ ያየሁትን ያየ ኮመንት ላይ አስቀምጡልኝ። እሺ፣ እኔ ያየሁትን እና ደግሞ ሌላ እኔ ያየሁትን አሳያቸዋለሁ። ቆዩ፣ እዚህ ጋ ግን ይዩት። እንትና ምን ሆኖ ነው? አቤል እንዴት ነው የሚያያት ሩታን? እን በሰላም ነው እንደ ቸክሎ ነው የሚያያት። ነቃ አበልጋሻው አስተያየቱ ሹፉት። ልጅ አቤል እንዴት እንደሚያያት አያችሁ? እንትናን እኮ ሄርሜላን እኮ እያሰበ እኮ ነው። ሄርሜላን ሄርሜላን እያሰበ አስተያየቱን አያችታ። ኤንዌይስ ጋይስ ሩታ ቤት ዛሬ የሆነ ነገር አይቻለሁኝ። አሳያችኋለሁ አሳያችኋለሁ አሳያችኋለሁ። በመጀመሪያ ግን ሩታ በጣም በሚገርም እና በሚደንቅ ሁኔታ አብርሽን ስቅየት ነው ያደረገችው ብቻ ሳይሆን ልክ ልኩን የነገረችው ዛሬ እየሳቀች ልክ ልኩን ከሚገባው በላይ ነው አጠበችው የነበረው ማለት ትችላላችሁ። ምንም የቀራት ነገር የለም። እስከሚበቃው ድረስ አስታጥቃዋለች ማለት ይቻላል። አስባችኋል። ልጅ ላይ ነው። ልጅክን አታይም። የሆን ነገር ላረግ ነው አታረግም። ሊስመው ሲል አትስምም። ልገባ ነው አትገባም። አስቡት፣ ከዚህ በላይ መሰቃየት አለ? ጀግናነሽ እንደዚህ ቆፍጠን በይ። እንደዚህ እርምጥምጥ የሚሉ ወንዶችን እንደዚህ ልክ ልካቸውን በሩታ እንደምኮራ በማንም ሴት እዚህ ሚዲያ ላይ አልኮራም? ሩታ ጀግና ናት፣ ጋይስ ሩታ በጣም ጀግና ሴት ናት። ስንት ውጣ ውረድ፣ ስንት ፈተናዎችን ያለፈች ጀግና ሴት ናት። አንተ ራሱ ማለት ነው ዛሬ ልጁን ለማስገረዝ ነው። አንተ ፋት በጣም ይገረዝ ነበር። አይገርምክም ሲጀመር ልጁ ማለት ነው በጣም የገረምከኝ ነገር ግን ምን እንደሆን ታውቃለህ? አብርሽ ከሄርሜላ ጋር ከትላንት ወደ እንደዛ ዝንብ እልክ ሄርሜላ በቃ ከህይወታችሁ መውጣት አለብኝ ስትል በጣም ተከፍተክ፣ በጣም ከሚባለው በላይ ኢሞሽናል ሆነክ ልክ እንደ ውድ ባለቤትክ ነው እያየሃት የነበረውና፣ ዛሬ ደግሞ መተክ እንትናን በጣም በጸባይ ካልያሽኝ እቀየርብሻለሁ፣ እገለበጥብሻለሁ ምናምን ትላታለህ እንዲህ በዚህ አጋጣሚ ግን ሩታ ሳላደንቅሽ አላልፍም። የእውነት ስማርት ነሽ። ብዙ ሴቶች ከአንቺ ብዙ መማር ይችላሉ። ጀግና ነሽ? የእውነት ጀግና፣ የጀግና ጀግና፣ የጀግና ጀግና። ጋይስ ያየሁትን እነግራችኋለሁ። ተረጋጉ። የት ትሄዳላችሁ? የት ምን ምን ያሯሩጣችኋል? ተረጋጉ። እኔ አሳያችኋለሁ ያየሁትን። እናንተ ግን በእርግጠኝነት አላያችሁም። እነግራችኋለሁ፣ ተመልሳችሁ ሄዳችሁ ቪዲዮዋቸው ላይ ታዩታላችሁ ማለት ነው፣ ምን እንዳለ ማለት ነው እና እኔ እስኪ ስለ ሩታ መጀመሪያ ስለ ሩታ ማሞገስ እፈልጋለሁ። ሩታን በጣም ነው መወዳት። ሩታን ከዚህ በፊት እናገራት ነበረ፣ እሷን ጥፋተኛ እያልኩኝ ማለት ነው ሳይገባኝ በፊት። አሁን ግን ምን እንደተረዳው ታውቃላችሁ? አብርሽ ሴት ይወዳል፣ በቃ ሴት ይወዳል። ከእሷ ጋር ከባድ ሰጣ ግባ ውስጥ የሚገቡት በብዛት የአብርሽ ችግር ነው ብዬ ነው የማስበው። ምክንያቱም አብርሽ ሴት ይወዳል እንዳያችሁት ለሴት ያለው ነገር የተለየ ነው። ሴቶችን እንግዲህ ከአንዱ ወደ አንዱ መውሰድ ነው ስራው። በተለይ ደግሞ አሁን በአሁኑ ሰዓት ደግሞ ከሄርሜላ ጋር ያለው ነገር በጣም ከበድ ያለ ነው። ከሌላ ጊዜው በጣም የከበደ ነው። እጅግ በጣም የከበደ ነው። ምክንያቱም ሄርሜላን ፍቅር ይዟታል። እሱም ሄርሜላን ወዷታል። ምንም የሚዋሽ ነገር የለም። ምንም እና አቤል ራሱ ያውቃሉ ሁሉንም ነገር። ግን ለማስመሰል ወደ ሩታ ሲመጣ ከሩታ ወደ ሩታ ይመጣሉ። ወደ ሄርሜላ ሲሄድ ደግሞ ወደ ሄርሜላ ይልኩታል። ይህን ሁሉ ነገር ደግሞ የሚያደርጉት እና አቤል ናቸው። እና ደግሞ አታስፈራራት። ልጅ እኮ ማሳደግ ይቻላል፣ ቀላል ነው። ልጅ ታሳድጋለች። ሩታ ጀግና ሴት ናት። ምንም የሚወጣላት ነገር የለም። ምንም የሚወጣላት ነገር የለም። ጎበዝ ሴት ናት። በቃ ጎበዝ ናት። አሁንም ራስሽን ጠብቂ። አሁን ጥሩ ነገር ላይ ነው ያለሽው። ራስሽን ጠብቂ። ገመድ ዝላይ፣ ጠዋት ጠዋት ምናምን ስፖርት እንደ እንቅስቃሴ በስሱ ብዙ ሳይሆን በስሱ አነሳነስ ያሉ ከወለዱ በኋላ የሚሰሩ ኤክሰርሳይሶችን በሀይላንድ ውሃ እየሞላሽ ምናምን ለመስራት ሞክሪ። ራስሽን ጠብቂ። ብዙም አትጨነቂ ብዙም አትጨነቂ፣ አታስቢ፣ ፈታ በይ። ይሄ ጊዜሽ ነው። ላንቺ ይሄ ላንቺ ታይምሽ ነው፣ ጊዜሽ ነው የምሪን ነው ምልሽ። ጊዜሽ ነው ታይምሽ ነው። ዘና ፈታ ቡርቅቅ ነው ማለት ያለብሽ። ሌላው ምንድን ያየሽው ለምድረው ማት ነግሪን፣ ሀኒ ምንድን የታየሽ ካላችሁ ደግሞ እኔ ያየሁት ልንገራችሁ። ጋይስ ልንገራችሁ፣ እሺ ልንገራችሁ። እኔ ያየሁት አብርሽ፣ አሁን ሄዳችሁ ግን ቪዲዮው ላይ ታዩታላችሁ፣ እሺ። ሄዳችሁ አይ ቲንክ ስንተኛው መሰላችሁ ሀያ 22 ደቂቃ ላይ መሰለኛ ያየሁት አው አይ ቲንክ ደቂቃ መሰለኝ እንደዛ። ብቻ ባልሳሳ ከ20 በኋላ ነው ያለው 22 22ኛው፣ ወይም 20 በቃ 22ኛው፣ ከ22ኛው ደቂቃ እስከ 24ኛው ደቂቃ ላይ እዩት። እሺ ቪዲዮአቸው ላይ ማለት ነው። ቪዲዮአቸው ላይ ከ22ኛው እስከ 24ኛው ደቂቃ ላይ ቪዲዮአቸው ላይ ባቢ ይታያል ጋይስ፣ ጩጩ ይታያል፣ እና አብርሽን ነው የሚመስለው። ብቻ በደንብ እንደዚህ ስክሪኑን እንትን ሰፋ አድርጋችሁ እዩት፣ ይታያል እጁ ይታያል። ፊቱ ምናምን ፀጉሩ ልጥፍ ያለችናት ምናምን ነገር ገብታችሁ ማየት ትችላላችሁ። እስክሪኑን የስልካችሁን እስክሪን እንደዚህ ከፍ አርጉት፣ እሺ። ካልቆረጡት ማለት ነው። ባይዘው ይህንን አሁን ሲሰሙ ይቆርጡታል፣ ምክንያቱም ያው ልጃቸው እንዲታይባቸው ላይፈልጉ ይችላሉ። እኔ ግን አይቻለው። ዋው፣ አባብዬ፣ በጣም አብርሽን ነው የሚመስለው። ለማንኛውም ይመችክ። አባቱን መሳይ ልጅ ነው የተወለደው። ፀጉሩ እንዳታስቆርጭው ምናምን እንዲህ እኔ ምልክ ትዛዝግናል በዛም አብርሽ እንዴ ልጅ እኮ የተወለደበት ጸጉር እኮ የትኛውም አገር ላይ የትኛውም ዓለም ላይ አብሮ አይቆይም። የትም ሀገር ላይ የተወለደበት አንድ ይላጫል ይባላል። ኢቨን አረቦች ራሱ እንደዛ ናቸው። የትኛውም ኢቨን ኢሮፕ ኤቭሪዌር የትኛውም ዓለም የተወለደበትን ጸጉር ያስወግዳሉ። እና አይ ቲንክ አንተ ለምን እንደፈለግከው አላቅም። ለማንኛውም ይመችክ። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ጉድናይት።